ቡጢም ትያያዛላችሁ። ማን ነው የሚደሰው ታዲያ? ማን ነው የሚጥለው? ታላቅሽ እኮ ናት። አቅፋ እኮ ነው ያሳደገችሽ።

ምን ልትሰሪ? አታወሪም እናትና አባትሽ ጋር በቃ ነሽ። አሁን ወደ ቤት ሄደሽ ምን ትሰሪ አለሽ? ምን ኮንቾ ራበሽ እንዴ? እራት እራት ነው የሚባለው። ምሳሌ የለም እራት። እሺ ስሚ ስሚ ስሚ ቆይማ፣ ቁርአኑን ሀመን ደረሽ ቁርአን እየቀራሽ ነው። ለምንድን ነው ልጆቹ ጋር የምትታዩው? ልጆቹ ጋር ለምንድን ነው የምትደባደቡት? መታሻቸው? አረ፣ ነውር ነው ልጅ አይመታም። ምን እያሉ ናፋቸው ነው የሚከፍቱት? ምን ምን እንደ አንቺን ነው እንደዛ የሚሉት። ትላልቅ ናቸው ትናንሽ እ እንደ ከሰደበችሽ ማ ይዘው የት ደረግሚያቸዋለሽ? እራሳቸውን እንዲያመች ከሰደቡሽ ማለት ነው፣ ቁንጥጥ አድርጊያቸው። በቁንጥጫ በኩርኩም ነው ማለት እሺ። ኮርኩሚያቸው። ኧረ ወይኔ ዛሬ

አንተ አንድ በላት እንጂ ዝም አልከሳ። ወላሂ ሆዴን አመመኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ወድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናቸው ወይ? ከኔ ጋር አልሐምዱሊላ። ዛሬ እንግዲህ ልጅ የምትወዱ ፈታ እንዳላቸው ተስፋ አደርጋለሁኝ። እውነት ለመናገር በሳት በሳት ጉሮሮዬም ሆዴም ንፍር ነው ያለው። በነገራችን ላይ ትንሽ የተወሰነው ነው ቆራርጫ ያመጣሁላችሁ ማለት ነው። የመዲ መቅበሞች በተለይ ደግሞ አረብ ሀገር ሆናችሁ ልጆቻችሁን ቤተሰብ እየጣላችሁ እንዲህ ሀገር ነው የተዋረር ነው ማለት ነው። እንዲህ ሀገር ተዋርደናል እላችኋለሁ። እና እንግዲህ እንዴ፣ ሰማችኋት ቁርአን ቤት ገብታ ከመግባቷ ምን ታደርጋላችሁ መሰላችሁ? ማቲውን ሁላይ የያዘች መደብደብ እንዴ ከዛ እንግዲህ እንዲያል ከልጅ አይጠበቅም። በነገራችን ላይ ያው የልጅ ወሬ ይታፍጣል። በጢፋ አስነካሁላቸው አለችኝ እኮ ሰምታችኋታል፣ አለ የለ በጢፋ አስነካሁላቸው። ይያን ገንዶ ይያስቆት ደረግም አታለፍም ምናምን አለኝ ማለት ነው። እና የመዲያም ቅመሞች የአረብ ሀገር የመዲያም ቅመም ልጆች በአያቶቻቸው ቅብጥ ብለው ስለሚያድጉ አሁን እኔ በቃ ምንም ስለማይናገሯት የፈለገችውን ብትረብሽም ብትልም ከላስ እና እንዲያችኋት እንግዲህ ልዩ ይሄዴ በደበይ ነው እላችኋለሁ። ቤተሰብ ይተሰብ ምን ትላላችሁ ግን ማለት ነው። ከልጅ ጋር ቢሸቅል መሰለኝ ኢትዮጵያ ልግባና ከልጅ ጋር ቢሸቅል ያዋጣኛል ምን ትሉኛላችሁ? ከመዲያም ኩሽ ነው ወጥቼ ማለት ነው። ኢትዮጵያ ከልጆቹ ጋራ ትልቁ እንኳን አያወራም፣ እንዲህ እሷ ምንም አያወራም። በነገራችን ላይ ብዙ ጊዜ ስለ ወንዱ ልጅ ቪዲዮ አልሰራም፣ እሷ ናት ብሽቅ የምታደርገኝ። ለምን እሱ ነፍስ ስላወቀ ያፍራል፣ ይፈራል፣ ብትው ላይ እና ይቺ ግን ያው ገና ስለሆነች እንደምታዋትናት አፏ ማለት ነው፣ ወሬዋ ወይ ነገራችሁ አለችልም እና ብሽቅ ነው የምታደርገኝ ማለት ነው። እና ደግሞ ይሄው ከእህቴ ጋር በቃ ጦርነት ነው። እህቴ ተረተረት እንደተረተረት ይጫወታሉ። አያትሽ ሻጣ አለችኝ፣ ያለ ከዛስ ቀጥስ፣ እናትሽ ተሽጣ አለችኝ። እና እንዳያችዋት እንግዲህ በሳቅ ፍርስ ብያለሁኝ። እንደ ሳቃችሁ ተስፋ አደርጋለሁኝ። ላይክ እና ሰብስክራይብ ያደረጋችሁ